አንዳንድ ደግሞ አሉ የብሩክ የፍቅር ጠንቶባቸው አናታቸው ወይ እንደ ሽሮ ወጥ እየተንተከተከባቸው የሆነ ሰው ሲያገኙ የሆነ እንዲቆዝም ምናምን የሚያደርጉ ማንም በእናንተ ምክንያት የሚቆዝም የለም ሀና ማሩ እና ዛፍ የምትባይ አንቺ ዛፍ ስር የበቀልሽ በክቻ ማለት ነው እኔ በነገራችን ላይ እዛ ትክታክ ላይ እናንተን በነፃ አልሰድባችሁም እዚህ ዩቲዩብ ላይ እየሰደብኳችሁ አንድም ዶላር ይሁን አምስትም ዶላር አገኝባቸዋለሁኝ። እዛ አልሰድባችሁም። እኔ እንደናንተ ፋራ ሰገጤ አይደሉኝም። አስረግጬ ስነግራችሁ ማለት ነው። ሰላም፣ ጤና ይስጥልኝ። እንደምንቆያችሁ የኒውድ ቻናል ተከታታዮች፣ ዛሬ ልክ ልካቸውን የሚነገራቸው የፈላባቸው ሰዎች አሉ። ብሩኬን ተናግረሸዋል ለምን ተናገርሽው? ቃል ሰድበዋለች፣ ስደቢ ተብያለሁ ምናምን ነገር ሀና ማሩ ልክስክስ አንቺ። ሲጀመር ለሀይሚ መች ክብር ሰተሽ ታውቂያለሽ? ሀይሚን በባለፈው ለታ አበዛሹ ፕራንኩ እንደተጀመረ ማለት ነው። አሁንስ አበዛሹ ምናምን እያልሽ ዲስሪስፔክት ስታረጊያት አልነበረ እንዴ አንቺ? ይሆንሽ የሰፈር ሸሌ እኔ ነው አንቺን አትናገሪው ብሩኬን ምናምን የምትይው እኔ በነገራችን ላይ እኔ ለብሩኬ የምሰጠውን ክብር ሩብ ያክል አሰጪውም። ይሄ ለዶር አርሽ ነው ፈለግሽን የምታራግፊው እንጂ ከምር እንደው ሪስፔክት አርገሽ ነው ብሩኬ። እኔኮ ነጭነጩን ነው መዋረው ብሩኬ እዚ ጋ ስተታለ መስተካከል ያለበትን አስተካከል እንጂ እኮ ምለው ከዛ ያለፈ ኮ ጋጢ ወጥ የሆነ ስድብ እኔ ብሩኬን ሰድቤ አላቅም። ገባሽ አይደለም? ለብሩኬም ይሁን ለሀይኒ እኔ አንድ አይን ነው ማያቸው ሁለቱ አንድ እንዲሆኑ ነው ልፋቴ ማለት ነው። አንቺ ግን በብሩኬ ፍቅር ተይዘሽ አንቺ እና ዛ በብሩኬ ፍቅር ተይዛችሁ ተስፋ የቆረጣችሁ ሁለታችሁም ልጋጋሞች ማለት ነው። እኔን ዝቅ ልታረጉ የሚሰማችሁን ፈልጉ። እኔን ዝቅ ማድረግ አትችሉም። እኔ በነገራችን ላይ አትንኩኝ እንጂ ከነካችሁኝ ነብር ነኝ። ወደ ኋላ ማልል ማለት ነው። ሀና ደግሞ የምትበዋ ቅንቅናም ማለት ነው። የሰፈር የሰፈርሽን ሰው ይዘሽ መጣሽ፣ እኔን ማሰደብሽ አንቺ ጨዋ መባለሽ ነው። ተይ በናትሽ። የሰው ባለት የምታባረሪ ብሩኬ የሃይሚ ነው አደለ? ለብሩኬን የምታባረሪ ማለት ነው። ብሩኬን ለምን ተናገርሽ ብለሽ ልጋግሽን እኔ ላይ እንትን ትያለሽ። አስፈላጊ ከሆነ ኮ ብሩኬም ይረግጣል። ገብቶሻል። ብሩኬም ልክ እንዳንቺ ሰው ነው፣ ነገር ግን እህት የምትፈልገውን ነገር ስለማከብር ሀይሚ የምትወደውን ነገር ስለምወድላት እንጂ እኮ ሀይሚን እየረገጠ ወይንም ሀይሚን የሚጎዳት ነገር እያደረገ እኔ እየሰማው ወይንም የሆነ ነገር እያየ ዝም አልም፣ እናገረዋለሁኝ። ለምን የምናገረው ደግሞ ጠልቻው አይደለም፣ ያን ስህተት እንዲያስተካክል እና ነገሮቹ እንዲፈቱ ስለምፈልግ ነው። ሲስ ነሽ አንቺ፣ ሲስ ነሽ፣ ቃልነሽ አናቅሽም ምናምን ነገር ሲስን ሄደሽ ቲክታክ ላይ ወይንም ዩቲዩብ ላይ ስደቢያት መጀመሪያ በክብር ቃል ነኝ አልኩኝ አደለ? ክብረ ቢስ ታላወቃችሁኝ አታቁኝም። ሲጀመር አወቃችሁኝ አላወቃችሁኝ ምን አገባኝ! እናንተ የጠነዛችሁ ሁለታችሁም የጠነዛችሁ በብሩኬ ፍቅር፣ ብሩኬ ብሩኬ ብሩኬት ተያለች። ምድረ ላም ምንም አታመጭም። ብሩኬን አታገኙትም። ሄዳችሁ የልጅቷን ቻናል ሼር አድርጉ፣ ሰብስክራይብ አድርጉ። የሀሚን ቻናል 250 ሺህ ትግባ። እዚህ መታችሁ እኔ ጋፋችሁን ተምትከፍቱ፣ ለምን ቻናልዋን ሼር አታረጉላትም? ለምን 250 ሺህ እንድትገባ አታረውም? ትክታክ ላይ ሼር ብታደርጉ ትገባለች። ትክታካችሁን የምትጠቀሙት ለሙዚቃ ወይንም እዛ ዳልሽን ለማወዛዋዝ ነው። ከዛ ውጭ የሃይሚን ቻና ሼር አርገች ታቂያለች? የውሩኬን ሼር አርጋችሁ ታውቃላችሁ? አታቁም። ገብቷችኋል። እኔ እኮ ዩቶብ ላይ እኔ በእነሱ ብሰራ እንኳን እነሱን ደግሞ ከፍ የማደርግበት ቦታ ላይ ከፍ እያደረግኳቸው ነው። ትክሳክ አካውንት አለኝ። የእነሱን ቻናል ነው የምፖስትበት ምናምን ነገር። አየሽ ቅን ስታስቢ እንደዚ አይነት ነገር ታደርጋች። እንዳንቺ አይነቱ ግን ልጋጋም፣ ብሩኬን አትናገሪ ምናምን ብለሽ አፍሽን ልትከፍች እኔ ላይ ሆአርዩ። ማነሽ አንቺ እኔን ልትመክሪ ልትገስጭ የምትችይው? ብሩኬም ጥፋት ካለበት በጥፋቱ ይረገጣል፣ መከበር ያለ እማ ብሩኬን ስንት ጊዜ ልንገረ? ብሩኬን የማከብረው ሃይሚን ሲያከብርልኝ ሃይሚን ሲወድልኝ ነው የማከብረው። ሃይሚን ሲረግጣት፣ እኔም እሱን እረግጠዋለኝ። ሃይሚን የሃይሚን ክብር የሚነካ ነገር ሲያደርግ፣ እኔም የእሱን ክብር የሚነካ ንግግር እናገራለሁ። ማነሽ ሲያስቁሚኝ? አንቺ ማነሽ አንቺ? ምዝረ ባልቴት። እኔ እኮ ደንቆሮ ነኝ፣ አልሰማም። በራሴ አለም የምኖር ሰው ነኝ። ገባችሁ አረ ማንንም እንደዚህ አድርጊ እንደዚህ ሁኒ በእርግጥ የማከብራቸው ሰዎች አሉ ከምንም በላይ የሚያከብሩኝን አከብራለሁኝ ታይ ይሄ ጥሩ አይደለም ሲሉኝ ደግሞ ሰማችኋለሁኝ እንደ እንደናንተ አይነቱን ዘልዛላ ይሄ በቡሩክ ፍቅር ጨርቃችሁን የጣላችሁ እንደናንተ አይነቶቹን እኔ አልሰማም መስሜ ድፍን ነው ለእንደናንተ አይነቶቹ አንቺ ነሽ እኔ ላይ አፍሽን የምትከፍችው ዲስታፍ ሁላ ማለት ነው። ሂጅና እዛ አፍሽን ክፈቼ የት ታቂኛለሽ? ሲጀመር እኔን ማንም ሰው አያገኝም እዚ ጋር ማለት ነው። አታቁኝም በነገራችን ላይ እና ለብሩኬ ማን ተከራካሪ አደረገሽ? አንቺ ማንስ ተከራካሪ አደረገሽ? ማንንስ ቀጠረሽ? በብሩኬ ፍቅር ተይዣለሁ ነው የሚባለው እንጂ ብሩኬን አትናገሪ ምናምን ሳይሆን፣ የብሩኬ ፍቅር ሊያሳብደኝ ነው ነው የሚባለው። ድንቁርቁር እኔ እንደዛ አይነት እንደተና ሀሳብ መስማት አልፈልግም። ባይዘዋ እንደዛ አይነት ነገር አይመቸኝም። በነገራችን ላይ እኔ በራሴ ዓለም የምኖር ሴት ነኝ። ምን ሆናችሁ ነው እናንተ እንዴ? እኔ እኮ ብሩኬን እንደናንተ እኮ ኳ አላፈቀርኩትም። የምትወደውን ልጅ ለምትወደው ልጅ እንዲሆናት ጊዜ እንዲሰጣት ክብሯን የማይነካ ነገር እንዳያደርግ መከራከር ጠበቃ ነኝ እንጂ፣ ከዛ ውጭ እኔ ከብሩኬ ምንም የምፈልገው ነገር የለም፣ አስረግጬ ስነግራችሁ ማለት ነው። ብሩኬ ወንድ ልጅ ነው፣ ክብር ይፈልጋል። እማከብረው ቦታ ላይ አከብረዋለኝ፣ እምወቅሰው ቦታ ላይ ደግሞ ወቅሰዋለኝ። ማነሽ አንቺ እስቲ አስቁሚኝ! ወንድ ከሆንሽ ማነሽ ምንድነሽ? አስቁሚኝ

ሼር ሼር እናደርግላት እኔ በጣም ነው ልቤ የጓጓ ማለት ነው ገብቶ እስከማይላት ድረስ በጣም